ዝቅ በማለት በትህትና በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜት አይሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው፣ ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዛ ለዚህ ፕሪንሲፕል ተገዥ መሆን አለብን። ይሄ በቃ በክርስቲያናችን ውስጥ የሁላችንም አቋም ነው። ስለዛ በፍርሃት በየዋህነት፣ በፍቅር በዛ ውስጥ ምንድ ን ነው ከእኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው እንደዛ አለበለዚ ነፍሳትን አንማርክ መማረክ አንችልም መጫጫ ብቻን የሚሆንብን ይህ እንዳለ ሆኖ ግን ለምሳሌ ሙስሊም መምህራን ወይ ውስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ ተንስ እንስማቸውና እንመለስ ኦሆላና ኦህሊባ ሸርሙጦች ናቸው እግዚአብሔር አግብቷቸዋል ልጆች ወልዶባቸዋል መልሱን አምጣ ዝሙት ነው አይደለም ይሄ አዞታው ይሄንን ባለጌ ዝሙት ነው አይደለም አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ልክ ነግሬሃለው እኮ። ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት እቺን ሕፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት እቺን ሕፃን ልጅ ደም በደም አድርጓት። ምን እንደሰራ ይሄንን በወንጀል በርግጥ ይሄንን የሚወነጅል የሆነ የፍታ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው ያስከስሳል። እግዚአብሔር ዝሙተኛ ነው። ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው። ዝሙት አሰርተዋል። የእግዚአብሔርን ብልት እናውጡት፣ የሆኔ ጋር መተውሰድ በሉት። ሰፈረ እግዚአብሔር ብልት ይለካል። በጣም ያፈራል፣ እግዚአብሔር ያሳፈራል። በእውነቱ አሰባለጊ ነው። በጣም አምላክ ነበረ፣ ወንድ ለወንድ የሚሳሳ አየው፣ ይህን አምላክ ይታያለ። አየ ይህን ሽማግሌ፣ አየው ይህን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። ኦኬ፣ እንግዲህ እንደሰማችሁት ነው። ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ሊሰባሉ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ሊሰባሉ ለራሳቸው ታሪክን ይፈጥራሉ እነሱ ባሉት መንገድ ያልተቀነጠን ነገር ነው። እንደዚህ የሚሉት ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ ይችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ ይችላለሁ። ልክ እንደዚህ ሁሉ ወንድማችን እፍ ወይም እዛ በእስልምና ውስጥ የሌለ ነገርም ከሆነ የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት፣ መጠየቅ አለበት። እሱም አይ እኔ ከዚህ ከዚህ ላይ አግኝቻለሁ፣ ከዚህ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ማስረጃ አቀርባለሁ ይላል እሱም። ስለዛ ይጠይቅ ባይሆን። ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን፣ ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው፣ ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ይቆየን።